አንድ ሰው ለመቀየር ሲያስብ ማለት ነው፣ ከጥፋቶቹ ነው መጀመሪያ ያለበት። በቃ ምንድነው ያጠፋውት ምናምን፣ እንጂ ይሄ ነገር ካልተደረገልኝ እኔ እንደዚህ አይነት ውሳኔ ነው የምወስነው አይባልም። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ ነው። ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ቻናል የቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። ሩታ ዛሬ ከነ አቤላ ጋር እንዲሁም ደግሞ ከኤፍሬም ጋር መታለች። እንደ ተመለከታችሁት እሷን ወደ ቤት ለመመለስ በጣም ሲጥሩ ነበረ። ብዙ ነገር ሲሏት ነበረ። ሩታ ግን የፈለገችው ነገር እውን ተረድተዋታል? እነ ኤፍሬም በራሳቸው እነሱ ተረድተዋል። ቤተሰብዬ፣ እኔ በጣም ነው የተገረምኩት። ምን እንደፈለገች የተረዳናት ጥቂት ዩቲዩበሮች ነን ብዬ ነው አሁን ለደመድም የሞከር። የምሬ ነው ምላችሁ ሩታኮ አብርሽን ጠልተው አይደለም ከቤት ይወጣችሁ ሩታ እኮ ከነ ችግሩ አብርሽን የምትወደው መልካም ሚስት ናት። ያነበባችኋት ችግሯን የተረዳችሁ ከአብርሽ ምን እንደፈለገች የተረዳችሁ ሰዎች ካላችሁ ሩታን በደንብ ትመሰክሩላታላችሁ ብዬ አስባለሁ። ሩታ አብርሃም ጋር የሚደጋገሙ ስህተቶችን ታርሞ ነጻ እንዲሆን የፈለገችው አብርሽ እንዲቃናን የፈለገችው አብርሃም ቢያንስ ቁጭ ብሎ መነጋገርን፣ ችግርን መፍታት፣ ችግርን ማመን፣ ይቅርታ እንዴት መጠየቅ እንዳለበት ማወቅ ያለበት ሰው እንደሆነ እንዲሁም ታርሞስ ወደ መስመር እንዲመጣላት ነው እንጂ የፈለገችው ሩት ተቆጠል ተዋረን ለምን እየሸሸች ያለችው፣ አልተረዳችኋትም እንዴ? አቤልና ኤፋ ማለት ነው። በእርግጥ ዛሬ እናንተ እሷን ወደ ቤት ልትመልሱበት የሞከራችሁት መንገድ ጥሩ ነው። ምክንያቱም ማንም ጓደኛ ም ይሁን ዘመድም ይሁን ቤተሰብም ይሁን ሊያረገው የሚችለውን ነገር ነው ያረጋችሁት ይሄ ጤናማ ነገር ነው ክፉ ነገር የለበትም ግን እናንተ ሩታ ላይ የደከማችሁበት ያለውን ድካም አብርሽ ላይ ብታረጉት እስካሁን ታሪክ ይቀየር ነበር ምክንያቱም ሩታ ጋ እናንተ ግቢ ትሏታላችሁ እሷ ግን እሱ ካልተስተካከለ አልገባም ነው እያለቻችሁ ያለችው ባጭሩ እሱ ጋር ያለት ከባባድ ችግር አለ፣ ይህንን ያስተካክል እስቲል አለች እኮ። በጣም በሚገርም ሁኔታ አሁንም ድጋሜ የሰራው ብዙ ስህተት አለ። እኔ ትላንትና ስናገር ነበር፣ ቤተሰብ ከሰማችሁኝ፣ ሩታ ያለ ምክንያት ደብዳቤ አልጻፈችለትም። ምክንያቱም ድጋሜ ሌላ ነገር ተናግሯል ብያችኋለሁ። ከዚህ በኋላ ቤት አትመለስም፣ እንዲህ ከሄደች ከዚህ በኋላ እንድትመለስም አልፈልግም የሚሉ ቃላቶች እንዲሁም ደግሞ በድጋሚ በዛሬው ቪዲዮ ላይ ምን ብሏል አብርሽ? ቁልፉን ስጧት እሷ ካልተመለሰች እኔ ቡታጅራ እሄዳለሁ፣ ሁለተኛ አልመለስም ብሏል። አያችሁ እዚህ ጋርም ያዘችሁ። በሚገርም ሁኔታ በጣም የሚገርማችሁ ሩታና እኔ ራሴን አንዳንድ ነገሮቿን ከእሷ ጋር ሳመሳስላቸው በጣም በሚገርም ሁኔታ እኔ የማስባቸውን ነገሮች ታስባለች፣ እኔ የምጣላቸውን ነገሮች ትጣላለች እና ሩታ ያው በጣም ውስጤን የምታነብ ወይም ደግሞ የሆነ ነገራችን የሚመሳሰል አይነት ባህሪ ያለን ብዬ ሁላ እንዳስባት ነው የሆንኩት ከምር ቤተሰብ ማለት ነው ተመልከቱ በድጋሚ አብርሃም ምን አለ ቡታጀራ ከሄድኩ አልመለስም ብሏል ቁልፍ ተረከቢን ነው የሚሏት እነ ኤፋ እነ አቤላ ማለት ነው እሷ ግን ድጋሜ ው አልተማረም ድጋሜ ስህተት እየሰራ ነው የሚሄደው እስቲል ትዕግስትን እንኳን አልተማረም ነገሮችን ፊክስ ማድረግ አልተማረም። ታዲያ አሁን አብርሃምን ማን ነው የሚያስተምረው? አብርሃምን ማን ነው የሚቀይረው? ወገኖች፣ በዚህ ሁኔታው አብርሽን የሚያስተካክለው ሰው ማን ነው? እኛን አይሰማም፣ እሷን አይሰማም ሚዲያውን እንደዚህ ሲንጫጫ የምታደረገው እንዲህ ነው ሲል አይሰማም። አብርሃም ማንን ሰምቶ ነው የሚቀየረው? ጊዜ ነው እሱን የሚያስተምረው ማለት ነው ቤተሰብ። በዚህ ሰዓት እኮ ኤፋና ማን ነው ኤፋና አቤላ አይደለም አንተ ሊለምኑ እሷ ሊለምኑ የሚገባው እሱ ነበረ። በዚህ ጉዳይ ላይ ወጥሮ ስህተቶቹን አርሞ ላይደግማቸው ደግማቸው ይቅርታ ጠይቋት ከዚህ በኋላ መልካም ነገሮች ከሱ እንድትጠብቅ አሳምኖ ወደ ቤት መመለስ የነበረበት ችግር የፈጠረው እዛ ጋ። ሌላ ይቅርታ ሊጠይቅ የመጣው ወንድሙ ምንድነው? እናንተዬ ምንድነው እየሰራችሁ ያላችሁት ነገር? እውነትም እኮ ሩታ ብዙ መከራ ችላን ይኖረችው በዚህ አይነት ማለት ነው። አብርሽ ለትዳር ገና የነበረ ልጅ ነው። ስለ እውነት ነው የምላችሁ፣ አንዳንዶች በጣም እድሜያቸው አነስተኛ ፋይሬጅ ላይ እንኳን ሆነው አስተዋይ ሆነው ትዳራቸው የሚመሩ አውቃለሁ። የአብርሃም ግን ተለየ ማለት ሩታ በዚህ ልክ ስማርት እየሆነች። በአስተሳሰቧ በሚሆነው ነገር ላይ እንደዚህ ስትንቀሳቀስ ነገሮችን እንዲህ ብራይት አርጋ ለእኛ ስታሳየን እሱ ትንሽም ቢሆን ማለት ነው ትዳሩ ላይ ጠንካራ ጎኑ አላየንም እስካሁን ድረስና አሁንም ድረስ ሩታ ከሱ እየፈለገች ያለችው ነገር እንዲስተካከልና እንዲስተካከል ብቻ ነው። ሌላ ነገር እኮ አይደለም። ጠልታው እኮ አይደለም፣ እንደ የልጁ አባት ባሏ እኮ ነው። ወገኖቼ መስዋዕትነት የከፈለችለት ብዙ ነገር ለዛውም እሱ ጋር ካሉት በጣም ብዙ ችግሮች ጋር አብራ ከአመታት በላይ አብራው የዘለቀችው ሩታ ነች። ሩታ የተቸገረችውን ችግር ኤፋና አቤላ ልታውቁላት አትችሉም። የፈለገ ብትቀርቧት የፈለገ ነገሮችን ብታውቁ ከእሷ በላይ የተቸገረ የለም። ከእሷ በላይ አብርሃምን የተሸከመ የለም። በፍቅር እኮ ቢሆን መልካም ነው። በመልካም ጎኑ እኮ ቢሆን መልካም ነው። በጣም እሷ በማትፈልገው ሁኔታ ሲያደርግ የነበሩት ተደጋጋሚ ነገሮች ጎርተዋታል። ስለዚህ አሁን እኔ የሩታ ቶሎ ወደ ቤት መመለስ አይደለም እያስጨነቀኝ፣ አለው ወገኖቼ። ምናልባት እኔ ከሌሎቻችሁ በአስተሳሰብ ለየት ትልል እችላለሁ። ይሄ ሩታን ተረድቻት አለው ብዬ ስለማስብ ነው። ለምን እሷ ከአብርሃም ጋር መለየት አትፈልግም? አንድ ማወቅ ያለባችሁ ነገር እሷ የምትፈልገው አብርሽ ለዘመናት እየደጋገመ በሕይወት ውስጥ ሲጠቀማቸው የነበሩ የኑሮ አካሄዶች፣ የኑሮ መርሆች መቀየር አለባቸው እሷን እየጎዱ ስለሆነ ያን ነገር ማስተካከል አይችልም። እሱ እሱ እንዴት አድርጎ ይቅርታ ሩታን መጠየቅ አይችልም። አሁን ላይ ወንድሙ መጥቶ ነው ይቅርታ እየጠየቀለት ያለው። ታዲያ የጤንነት ነው? እስቲል ቁልፍ እንኳን ሰጥቷቸው እኮ ነው ሄደው። እስቲል እሷ መታ እንኳን አሳቧን ትቀይራለች ብሎ አልጠበቀም። ሰምንታችኋታል አይደለ? ባለፈውም ደገመ አሁንም ደገማለች። በቃ እኔ ሩታ ባለፈው ምን እንዳስቀይማት ተረድቻለሁ እኔ። በደንብ አድርጌ ነው የተረዳሁት እና ስቲል እሷን ብቻ አይደለም እኔ በራሴ እንዲህ የምነካው ብያለሁ በዛ ቪዲዮ አስቀድሞ ነው አብርሃም ዋርኒንግ የሚሰጠው አስቀድሞ ሽሽት ያሳያል አስቀድሞ ቆራጥነት የሚመስሉ መረጃዎችን አስቀድሞ ያወጣል እነሱ እንኳን ከዚህ በኋላ አልመለስም ብሏል ብሎ ቁልፍ ሲያመጡ ሩታ ምን ትላለች ብለው እነሱ ራሳቸው አልተረዱ በሚገርማችሁ እንኳን አብርሃም እነ አቤላ ራሱ በደንብ የተረዷት አይመስለኝም ሩታን። ሩታ ምንም አትፈልግም። የምትፈልገው አብርሽ ጥሩ ባል እንዲሆን በጣም የተበላሹ ስህተቶች እሱ ጋር ስላሉ ትዳር ውስጥ ደግሞ ጠንቅስ እየሆኑ ስለሆነ ለእሷ ሰላም እየነሷት ያሉ ነገሮች ስላሉ እነዛን ነገሮች ያስተካክል ላይመልሳቸው፣ ላይደግማቸው እናም ደግሞ ይቅርታ እንዴት መጠየቅ እንዳለበት ተምሮ ይምጣ ነው እያለች ያለችው። ታዲያ ይሄ ስህተት ነው እንዴ? እና በጣም ከመልካም ነገር ፍላጎታቹ አንጻር ደግሞ አብዛኞቻችሁ ሩታ ይቅርታ አርግለት ይቅርታ አርግለት የምትሏላችሁ፣ ሩታ ሰከንድ አይፈጅባትም እኔ ልንገራችሁ ይቅርታ ለማድረግ ለአብርሽ እመኑኝ ማለት ነው። አሁንም ድረስ እሷ ከነ ልጇ ወደ ሌላ ቦታ ለመሰደድ ወይም ደግሞ ወደ ሌላ ቦታ ሄዳ ለማረፍ የተገደደችበት ምክንያት አብርሽ ተደጋጋሚ ስህተት በመስራቱ ነው። ያ ስህተት ደግሞ ፍቺ ያስፈልገዋል ወገኖቼ። ሁል ጊዜ ረመጥ እያቃጠላችሁ ከረመጥ ጋር መኖር አትፈቅዱም። በእርግጠኝነት ያ ወይ እሳቱን ታጠፉታላችሁ፣ ወይ ደግሞ የሆነ ነገር ታረጋላችሁ፣ ወይ ከዛ ከሳት ትሸሻላችሁ። ሩታማ ያረገች ያለችው ያንን ነው። ተደጋጋሚ የሆነ ስህተት አብርሽ ጋር ስላለ ያ ስህተት እሱ ለምንድን ነው ታይቶት ማስተካከል ያልፈለገው? ይቅርታ እንኳን እኮ በአግባቡ ማለት ነው። በቃ ሰው እኮ ስህተቱን አይቶ ይቅርታ ለማረግ እንኳን ይቅርታ ለመጠየቅ እንኳን ሌሎችን ልብ የሚነካ ሆኖ መምጣት አለበት። እንዴት ነው ለሩታ አብርሽ በዚህ ልክ ይህን ያክል ልብ ያጣከው እሷ እኛ እንኳን አዝነን ወይኔ አብርሽ ተጎድቷል ወይኔ አብርሽ ብለን እንኳን እንድንልልህ የሚሆን እኮ አንዲት ማስረጃ እያየን አይደለም። ስለዚህ አሁንም እኔ የምለው ሩታ እቤቷ መቆየቷ ትክክል ናት። ዞር ማለቷ ትክክል ነው። ወገኖቼ ከዚች ልጅ በላይ የሚጠበስ የለም ትዳር ውስጥ። እኛ የእሷን ትዳር አንኖርላትም ዛሬም ነገም ሩታ አብርሽን ልትለየው ፈልጋ ሳይሆን ማመን ያለብን አብርሃም ስህተቱን አስተካክሎ ቆንጆ ምርጥ እየባለ እንዲሆንላት ስለምትፈልግ፣ ምክንያቱም ስለምትወደው፣ ምክንያቱም ሰላም ስለምትፈልግ፣ ምክንያቱም ትዳሯ ያማረ የሰመረ እንዲሆን ስለምትፈልግ። ኧረ ተው አብርሃም ተው፣ ተረዳት። ተው ተው። ቀስ እያለች እቺ ልጅ ማለት ነው በጣም ከሚገባው በላይ ቆራጥ እየሆነችብ ነው። ተው አንተ ልጅ ተው ተው ተመከር። ተውኛ ምን ልህንም። ስማ ሚዲያው ላይ ኮ ስማርት የሚባሉ ልጆች ሳይቀሩ የአብረሽን ስህተት አጉልተው እያሳዩ የሚመጡ ልጆች እንኳን አሉ። እነሱን እንኳን አያዳምጥም እንዴ? ግዴ ለምኛ እንኳን በጣም በቃ፣ ከብዙ አነጋገር አንጻር ብዙም ማቹር የሆነ ወይም ደሞ ስማርት የሆነ ነገር ላና አምጥተን ላንናገር እንችላለን። ያው ኤክስፒሪየንስ ስለሚፈልግ አሉ በጣም ምርጥ ልጆች። ኤግዛምፕል ማድረግ እንችላለን ፍሬግሬስ ፋሚሊ። ሁሌም የልቤን ነው የሚናገረው እሱ ልጅ። እኔ መናገር ያቃቶኝን ነገሮች ሁሉ አብጠርጥሮ እንደዚህ አበጥሮ ነው የሚያመጣውና እውነት አብርሽ፣ ያ ቪዲዮ ብቻ ፍሬግሬስ ፋሚሊ የሚሰራው ቪዲዮ ብቻ አብርሽን ያንፀው ነበር። ተው ሌላ ሁሉ ይቅር፣ ሁላችንም እንቅር። በጣም በሚገርም ሁኔታ ከሀስከፈ ያሉትን ነገሮች እያሳየው ስህተቶቹን፣ መልካም ነገሮችን ሁሉ በንጽጽር ነው እያመጣ ሪያክሽን እየሰራ የሚያመጣውና እንግዲህ ከዛ በላይ ማስተማሪያ የለም። ዩቲዩብ አብርሽ አያይም ማለት አንችልም። ለምን ያያል፣ ይመለከታል። ሰዎች የሚሰጡትን ሀሳብ የዞረ ይከታተላል። እና እንዴት ነው ሩታ ላይ ያለ ችግር ብላ የነገረችውን ነገር አድምጦ ማስተካከል ያቃተው የልጅ አብርሽ ግን ምንድን ነው ፍላጎቱ? እኔ ግራ ገብቶኛል ዝም ብሎ ቤቱ ውስጥ ቁጭ ብሎ ቤቱ ሰላም፣ እሷ ከሄደሽ ጊዜ ጀምሮ ቤቱ ምንም ሰላም አልሰጠኝም፣ ብዙ ነገሮች ያስታውሱኛል ማለቱ ምንድነው ፋይዶ አብርሽዬ፣ አብርሽዬ ኧረ፣ ተው ተው ተው ተው! ምንድነው አንተን የተጫነክ? በእናትህ እስቲ ንክክ፣ እንደ ምን ብዬ ልንገል እንደ ፓውዛ ቡም ብለን እስቲ በቃ። በሚገርም ሁኔታ አብርሽ ተቀይረናለን። እስቲ በእናትህ እስቲ ተስተካከል በእናትህ። እኛ ያንተና የሩታን መለያየት ፍጹም አንፈልገውም። የሴጣን ጆሮ ይደፈን እና ዛሬ ሩትዬ ካስደሰተች ነገር አንዱ ለፈተና ነው እግዚአብሔር ሊፈትናችሁ ምናምን በሚላት ሰዓት ይፋ ማለት ነው እግዚአብሔር በስንቱ ነገር ውስጥ እንከተዋለን። እግዚአብሔር ማንንም አይፈትንም፣ በራሳችን ችግር ያመጣ ነው ነው ያለችው ነገር ውድድን ያረኩላት። ከዚህ በፊት ፍሬ ግሬስ ፋሚሊን ዛሬ ደግሜ ልናገር ነው፣ ስለዚህ ልጅ ጉዳይ ምክንያቱም በጣም ከማደንቀው ምርጥ ሀሳብ ሰጪ ዩቲበር ብይት ማስበው እሱን ስለሆነ ነው። እና አንድ ጊዜ እንደዚህ በፈተናዎች ተፈትኝ እግዚአብሔርም ለበጎ ይፈትናል ብላ ሩታ ሰርታ ነበረ። አንድ ሰሞን ከአብርሽ ጋር ስትጣላ ትዝ ካላችሁ እና ፍሬ ግሬስ ፋሚሊ በፍጹም ፈጣሪ ሰውን አይፈትንም ፈጣሪ ምክንያት አናርግ ብሎ አንድ የመከረው ምክር ነበረ። ያንን ምክር በእርግጠኝነት ሰምታ ተግባር ያርጋለች። ሩታ በጣም ስማርት ማይንድ ያላት ልጅ ናት። የሚጠቅማትን ነገሮች ሁሉ ሰምታ ጥቅም ላይ ተግባር ላይ ታውላለች። አያችሁ፣ ጭንቅላት ማለት ይሄ ነው። አያችሁ፣ የሚጠቅማችሁን ትወስዳላችሁ፣ የማይጠቅማችሁን ደግሞ ዞር ታደርጋላችሁ። ይሄን ያክል ራሷ ላይ የምትሰራ ልጅ ነች። የእውነት ሩታን አለማድነቅ፣ ሩታን አለማበረታታት፣ ሩታን አይዞሽ አለማለት ንፉግነት ነው ክፋትም ነው እና አንዳንዶች ደግሞ ቅርብ ጊዜ የመጣችሁ ዩቲዩበሮች ሩታ ማን እንደሆነ ሳታውቁ ያልሆነ ኮሜንት አትጻፉ። ከስር መሰረቱ የሩታን ነገር ልታውቁ ይገባል ማለት ነው። በትክክልም አፍ ሞልቶ ሀሳብ ለመስጠት እና ልጅቷ ጠንካራ ናት አለት እውነቴን ነው ምላችሁ። በዚህ ልክ በዚህ ልክ ብዙ መከራን ችግርን ተቋቁሞ እዚህ የሚደርስ ሰው የለም። ተፈትናለች። እንደኛ አብረናት እኮ እያየን ነው። ሚዲያው ላይ ሲለቀቅ ቪዲዮችን እናያለን። በምን መልኩ አብርሽ ከእሷ ጋር የሚያደርገው ኮሚኒኬት አቀራረብ በጣም ጉድለቶች አሉ ብለን አፋችንን ሞልተን እንድንናገር ያደረገን ከሚለቀቁት ቪዲዮዎች አንጻር ነው። ስለዚህ እሷ እንደ ምርጥነቷ አብርሃም ጋር ደግሞ ጉድለት አለ። እንዴት እናደርግ ታዲያ? ይሄ ነገር ማች አላረግ እያለ በአንድ ቤት ውስጥ ተስማምተው እንዳይኖሩ እንዳይግባቡ አደረጋቸው። መሆን ያለበት ምንድን ነው? እሷ ኮ ጊዜ እየሰጠች ነው፣ አብርሽ እንድመለስላት አብርሽ ጥፋቱ ለይቶ አውቆ ተስተካክሎ በግልጽ መቶ በቃ ማለት ሰው የሚወደውን ሰው እኮ እንዴ እንዲህ በቀላሉ ለማጣት ይሽቀዳደማል እንዴ? በዚህ በኩል እንዳትሄድብኝ ው ይላል፣ በዚህ በኩል ደግሞ ቶሎ ይልና የሆነ ነገር ይለቃል። ዛሬ ቁልፍ ለነ ኤፋ አስረክቡ፣ በቃ እኔ ከዚህ በኋላ ቡታጅራ ከሄድኩ አልመለስም ብሏቸው ቁልፍ ትረከበኝ ይላል። የሚመለ የማይመለሰው ለምንድን ነው ስትላቸው በቃ እስከናካቴው አልመለስም እያለ ነው ከሄድኩኝ። ተመልከቱ አያችሁ፣ ድጋሜ ስታት ሲሰራ አለች። በቃ ከዚህ በላይ ምስክርነት ምን አለ? እና ታዲያ እንዲያው አብርሽን ምንድን ነው የምናደርገው እኛ? ንገሩኝ፣ ቤተሰብዬ። አብርሃም ምንድነው የሚያስፈልገው? እኔ አላቅም። እኔ ወንድማችን ፍሬ ግሬስ ፋሚሊ በዚህ አጋጣሚ ማለት ነው የምሬን ነው እዚሁ፣ አዲስ ካለ አዲስ አበባ ካለ እንደው አብርሽን ብታገኘው ደስ ይለኛል፣ ምክንያቱም ያንተ መልእክቶች የአንተ አስተማሪ ንግግሮች አብርሽን ይቀይረዋል ብዬ አስባለሁ። ምናልባት እንደው ፍሬንድ ብታደረገው በራሱ አብርሽ ፍሬግሬስ ፋሚሊን ፍሬንድ ብታረግ ታተርፍበታለ። ይሄ ልጅ በጣም ያልሆኑ ያልሆኑ ሰዎች ጋር ብዙ ሰዎች ጋር ጊዜ ታባክናለ አይደለ። ከእንደዚህ አይነቱ ልጆች ጋራ በጣም ኮሚኒኬት ብታደረግ አትራፊ ነው፣ ሆነ ነው የምትገኘው ብዬ ነው የማስበው። እንደ ፍሬ ገሬስ ፋሚሊ አብርሽን የተረዳው አብርሽን ምንድን ነው የሚለውን ሩታ ምንድነው ያላት አስተሳሰብ የሚለውን ያወቀ ሰው የለም። በዛ ልክ ደግሞ ምክሮቹ በራሱ በጣም ጠቃሚ ናቸው። ሳያውቁት ቀርተው አይደለም፣ በእርግጠኝነት ያውቆታል ይሄ ልጅ። እኔማ እኮ ምነው በቃ ጓደኛ በሆነ ሁላ ማለት ጀመርኩ። አብርሽ ምነው የፍሬ ጓደኛ በሆነ ሁላ እያልኩኝ ነው ቤተሰብ። ምክንያቱም ምርጥ ጓደኛ አጠገባችሁ ካለ ምርጥ እየሆናችሁ ትሄዳላችሁ፣ ስማርት እየሆናችሁ ትሄዳላችሁ። በማዳመጥ ከሰዎች ደግሞ ልምድ በመውሰድ እኮ የሆነ እኛ ጋር ያሉ ጉድለቶች ማስተካከል ይቻላል። ቤተሰብ እኛ ሰውንና እንስተካከልም እንስተካከላለን። አብርሽ በድጋሜ ልናገር ነው፣ አብርሽ ጥሩ ጎኖች አሉት። እንደዛውም ደግሞ የማይገቡ ነገሮች በሱ ህይወት ውስጥ ስላሉ እነዛን አሁን ሩታ ጽድት እንዲልላት ነው የፈለገችው። ምክንያቱም ደግማ በዛ ስተት ውስጥ መገኘት ህይወቷ እንዲበላሽ አትፈልግም። እና እኔ አላቅም በምን መልኩ አብርሃም ችግሮቹን ተረድቶ እኔ እኮ በዚህ በዚህ ምክንያት ነው፣ በጣም ይቅርታ፣ አሁን ተገንዝቤያለሁ ብሎ እሷን ከልብ ሆኖ እንደባል እኔ መቼ ይሆን የሚያስተካክለው እና ህይወቱን ወደ መስመር የሚመራው አላውቅም። ቤተሰብ እኔ በእውነት በጣም ግራ ነው የገባኝ፣ በጣም ማለት ነው። ለማንኛውም ኤፋ እና አቤላ ማለት ነው አብርሽ ላይ ስሩበት። እባካችሁ ሩታ ላይ የምታባከኑትን ጊዜ እሷ ምንም ከሷ ምንም እንከን አትፈልጉ። በቃ ነይ ተመለሽ፣ እንኪ ቁልፍ ተቀበይ፣ ፋይዳ ቢስ ነው። ይሄ አይደለም። ይሄ ይሄ ችግር ሆኖ ለሩታ የሚነገርም ነገር አይደለም። እናንተ ብታጤኑ፣ አብርሃም ጋር ያለው ችግሩ። እስቲ አብርሃም አንተ ሩታ የጠላችሁ ነገር ይሄ ነው። እስቲ ይህንን አስተካክል። እስቲ ከልብ ይቅርታን መጠየቅ ልመድ። እስቲ ለውሳኔ የምትቾክል ሰው አትሁን እስቲ ይቅርታ ሰው ሁን። እንዴት ብዬ ልንገራቸው? እናንተ አፉላ ቃላቱላ አጠረኝ ላጠረኝ ምሬ ነውና ሩታ ይዞሽ አንድ ቀን ነገሮች ይስተካከላሉ ብዬ አስባለሁ። ራስሽን ጠብቂ። አሁን ራሱ እነሱ ከሷ ጋራ የሚያደርጉት የጭቅጭቅ የንትርክ ሰዓታት፣ ደቂቃዎች ሁሉ ምን ያለ ለሷ ከባድ እንደሆነ ብትረዱ አንድ እርምጃ አትሄዱም ነበረ። ለሷ ጥሩ አይደለም። አሁን አትነታረኳት። በቃ እናንተ ተዋት ሩታን ተዋት። እሷ ማርሴላር ለሚወጣችሁ እዚሁ አዲስ አበባ ነው ያለችው አይደለ? ተዋት። እሷ ምን ማድረግ እንዳለባት ጠንቅቃ መታቅሴት ናትና እሷን ከምታስጨንቁ፣ አብርሃም ዝም ብሎን እሱ ያላችሁን ብቻ ከመቀበል እናንተ አስተዋይ ከሆናችሁ ችግሮቹን አሳዩትና ሊቀየር እንዲችል አድርጉት። በቃ ያኔ ነው እናንተ ብራቮ ሊባልላችሁ የሚችለው። ችግር ያለው እዛ ማዶ መታችሁ የምታስጨንቁት እዚህ ማዶ ያለችውን አንዲት ምስኪን ነፍሰ ጡር ሴት በጣም ከባድ ነው ቤተሰብ በጣም ከባድ ነው እንጃ እኔ ከለት ለነገሮች ሁሉ አጥፋ ብቻ ልምድ ነው እንደዚህ የበዙት ባብርሽ ጋር ሊገባኝ አልቻለም ማስፈራራት ሁሌ ማስፈራራት ሁሌ ማስፈራሪያ መልቀቅ ምን ሆነ ካልግን አብርሽ ማለት ነው እንዴ እሩታ እኮ ማለት ነው ስለምትወድክ ነው እንጂ ይህን ሁሉ ቻንስ የጠጭ የሰጠጭክ እውነቴን ነው የምልህ እሩታ እንዳላት ጥንካሬ ብቻዋን ልጇን የማሳደግ ብቃት ያላት ሴት እንደሆነች እንዲሁ ታስታውቃለች። ግን ባልና ሚስት አንድ ላይ ሆነው ልጅ ሊያሳድጉ አንድ ላይ በፍቅር ሆነው ልጃቸው የአባትና የእናት ፍቅር አግኝቶ ላይ አድርገው ይገባል። እኔ ይህንን የመለያየት መንፈስ አልፈልገውም አልመክርምም ለማንም ልል የፈለግኩት ግን የእሷን ጥንካሬ ልታውቅ ይገባል ነው። በጣም ጠንካራ ሴት ስለሆነች ለምንም አታንስም በእውነት ማለት ነው። እና እንዳያችኋት ደግሞ ሩታ ቆራጥ ናት። ቆራጥ ናት። ነገሮች የማይሆኑ ከመሰላት በጣም ቆራጥ ናት ማለት ፊክስ እንዲሆን ነገሮች ጸዳ እንዲሉ ትፈልጋለች። ስለዚህ ይሄ በጣም ጠንካራ ጎኗ ነው። ተልፈስፍሳ ዛሬ እናንተ የምትሏትን እሺ ብላ ሰምታ ክድንድን አድርጋ ማለፍ የምትፈልግ አይደለችም። ትክክል። በቃ እኔ አሁንም ከሩታ ጎን ነኝ። ስለዚህ አብርሽ ንቃ፣ ንቃ፣ ንቃ፣ ንቃ። ካደነዘዘህ ነገር ንቃ ራስህን። ብዙ ነገሮች ላይ እኮ በጣም አክቲቭ ነህ እኮ በጣም አክቲቭ ነህ። ዩቲውብ ላይ እንዴት መስራት እንዳለብህ ታውቃለህ። እንዴት ሌሎችን ማሳደግ እንደምትችል ታውቃለህ። ምን ማድረግ እንዳለብህ እን ይህን የትዳረክ ውስጥ ያለውን ችግር እንዴት መፍታት እንዳለብህ እንዴት ነው ላታውቅም አትችለው ምን ሆነ ካል ንቃ። ጥፋቶችህን ይህና አስወግዳቸው፣ ላስደግማቸው ከዛም በኋላ ሩታን ደግሞ እንዴት ይቅርታ መጠየቅ እንዳለብህ በደንብ አድርገህ በቃ እውነተኛውን መንገድ ጊዜ ወደ እሷ ተመለስ። እውነተኛ ይቅርታ ካለ ለሷ እውነተኛ ነገር ካሳያት ሩታ ዛሬም ነገም ሳትል ወደ ቤቷ ትመለሳለች። የምትፈልገው ነገር ከአንተ እንድትስተካከል ብቻ ነው። ምንም ነገር ጠልታ አይደለም፣ ትዳሯን ንቃ አይደለም። እንድትረዷት ያስፈልጋል። እውነቷን ነው። ዛሬ ያልተስተካከለ ነገር ነግ ሌላ ነው። በዳቦ እናቴ ብትቀጣኝ ኖሮ በበሬው አልደርስም ነበር ብሏል። እናቱ በልጅነቱ በትንሽ ነገር እየሰረቀ ልጇ ሲያመጣ በጣም ሳትቀጣው ትተውና በኋላ ላይ ያደገ ሲሄድ ደግሞ ከባባድ የሆነ ነገሮች እየዘረፈ ሲመጣ ምነው በዳቦ በቀጣችኝ አለ። ስለዚህ ሩታ ባጭሩ አሁን ላይ ያለው ችግር ካልተቆረኮመ ካልጸዳ ወደፊት አብረን በምንኖረው ህይወት ከባድ ችግር ይመጣል። አሁን መስተካከል ያለበት ብዙ ነገር አለ እያለች ነው። ረንቁ ንቁ ምኔ እኮ ግራግብት ያለኝ ማለት ነው። እንዴት ይሄን ነገር ፊክስ የሚያደርግ የሚረዳ ይሄን የሩታን ጉዳይ ተረድቻለሁ ብሎ የሚመጣ ሰው ጠፋ። እኛ እኮ ብቻ ንን እየጮህን ያለ ነው። አጠገቧ እኮ ያሉት ምንም እኮ እያረጉ አይደለም። እያረጉ ያሉት ምንድን ነው? ተይ ሩታ፣ ተመለሽ ሩታ፣ በእግዚአብሔር ለእኔ ስትይ ሩታ፣ ይሄ አይደለም፣ ይሄ ፋይዳ የለውም። ለእናንተ ብላ በይሉኝታ ከምትመለስ እና ህይወቷን ከምታበላሽ አብርሃምን አስተካክላ ቆንጆ ህይወት ወደፊት መኖር ነው እሷ የምትፈልገው ገብቷችኋል? ስለዚህ አብርሽ እንግዲህ እኔ አላቅም ከዚህ በኋላ በምን መልኩ እንደምትመጣ ወደኛ አላቅም። ፈጣሪ ይሁናችሁ ነው የምለውን። ሌላ ምንም አልልም በእውነት ቤተሰብዬ። በሌላ ቪዲዮ እንገናኝ። ቻው፣ ቆዩልን።